ከ14 ዓመት በኋላ በድጋሚ ታረቁ። በድጋሚ ተሞሸሩ። ተሞሸርን በልጆቻችን ብለው እነሱም ብቅ አሉ። ገኒ፣ እንደዚሁንም ደግሞ ባሏ፣ እንደዚሁንም ደግሞ ሰርጓን ያጀቧት፣ ራሳቸው ሚዜ፣ ራሳቸው ደጋሽ፣ ራሳቸው አስታራቂ፣ ራሳቸው ሽማግሌ ሆነው ያስታረቋቸው የወለዷቸው ልጆቻቸው ናቸው። ልጅ ይወለዳል መልሶ ይወልዳል ይባላል አባባሉ። ይህን ነው እነሱ ጋር የተደረገው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለሀዝነት ቤት አይለያችሁ፣ አላ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላ ይጠብቀን። የምላችሁን የአሻ ነኝ። እንግዲህ ዛሬ በገኒ ቤተሰብ ነው የመጣሁት። ገኒ እንግዲህ ገነት ንጋቱ እንግዲህ ፌመሷ አርቲስት ከባሏ ያው ከተፋታች ወይም ከተለያየች አስራ አራት አመት እንግዲህ አስቆጥረው ልጆቻቸው፣ አራት ልጆች ቢኖሯቸውም አራት ልጆቿን ግን ያው እሱ የአባትነትን ሳትነፍገው እየመጣ እያየ እየተገናኙ በልጆቻቸውም በርዜ ጊዜ ሲገናኙ፣ ነገር ግን እሷና እሱ ግን አብረው መሆን አልቻሉም ነበር። እሱ ብዙ ቦታ ላይ ቃለ መጠይቅም ሲደረግላቸው ምንም ሲባሉ ከእሷ መታረቅ አንድ መሆን በጣም ይፈልግ ነበረ። እሷ ግን አትፈልግም ነበር። በቃ በአጠቃላይ ልጆች አባት ነው። ነገር ግን ድጋሚ በፊተር አንድ መሆን አልፈልግም ነበረ ብዙ ጊዜ የምትለው ማለት ነው። ነገር ግን አሁን ልጆች አድገው ከራሳቸው በላይ ሆነው እንደዚሁንም ደግሞ አንዳንዴ በስነ ስርዓት ያደገ ልጅ አደብ ይዛችሁት ወይም ደግሞ እጅግ በጣም ስነ ምግባር በተሟላ መልኩ ልጅ ካስተማራችሁት ካሳደጋችሁት ብዙ ሀሳቦች ከበፊቱ የአሁኑ ትውልድ በሆነ በሀሳብ ሊሻል ይችላል እና እንደዛ በምክር ይመስለኛል፣ ያው ሀሳቧን ያስቀየሯት ልጅ ሀሳብ ያስቀይራል እንጂ ሰው በጭራሽ ትል ነበረ ማለት ነው። እንግዲህ አሁን በድጋሚ ተሞሸሩ። በድጋሚ እንደዚህ ያምረው አንድ ሆነው በቃ የሆነ በጣም ብዙ ብዙ ሰው ተደሰተ። ብዙ ሰው በቃ ወደ ትዳራቸው መመለሳቸው ድጋሚ ማደሳቸው፣ ብዙዎቹ ቤተሰቦቻቸው፣ ልጆቹ በተለይ ከሁሉም ነገር ልጆቹ ትልቅ አሁን አድገው ነው እንጂ ትንንሽ እያሉ ራሱ የብዙዎቹ ጥያቄ የልጆቿ ጥያቄ ከአባዬ ጋር ለምን ተጣላችሁ? ከአባዬ ጋር ለምንድን ነው አንድ ማት ሆኑት? ለምንድን ለምንድነው አባቴ ይቅርታን ማታረጊለት? ይሄ ነበረ ብዙ ቦታ ላይ ከዚህ በፊት ሴፍ አሁንም ላይ ቀርበው ሲጠየቁ ይሄ ነበር ሲመልሱ የነበረው ማለት ነው። ያ ማለት ልጆቹ ይፈልጉ ነበር እና ያው ለልጆቿ ጭንቅላት ስትል እሺ አለች። ማስተማርም ያለባት ነገር ወይም ከዚህ በፊትን መሆን ያነበረበት የሆነ ነገር ነበር ይሆናል፣ ተስተካክሎላት ይሆናል ማለት ነው። በአጠቃላይ ግን እጅግ በጣም ደስ ይላል። ብዙዎቹ ደግሞ በጣም ነው የተደሰቱት በትዳራቸው ድጋሚ በመጋባታቸው ድጋሚ አንድ በመሆናቸው ብዙ የኢትዮጵያውያኖች ተደስተዋል ማለት ነው። ለምን ልጆች ልጅ ያለው ወልዱ አይለያይም። ለልጆቻቸው ብለው እንኳንም ተመለሱ ነው ብዙዎቹ። ደግሞ ያስተምራል የገኒ ህይወት። ሌሎቻችሁም ሴቶች ከስዋ ተማሩ። ከባሎቻችሁ ጋር ልጆች ጥለው ባሱ ሊሄዱ ይችላሉ፣ ሊተዋችሁ ይችላሉ። በብዙ መልኩ ልትፋቱ ትችላላችሁ። ነገር ግን እናንተን ሳትወድቁ ጠንካራ ሆናችሁ ልጆቻችሁን ካሳደጋችሁ የራሳችሁ ስራ ካላችሁ የራሳችሁን መግቢያ መውጫ ካላችሁ ነገ ያ የሄደው እንኳን ቢሆን ተመልሶ ይመጣል። ካልመጣም የተሻለ ታገኛላችሁ። ሴት ልጅ ሁሌም ላይም ጠንካራና ስትሮንግ መሆን አለባት እንጂ ተሰብራ መውደቅ የለባትም። ገነት ንጋቱም እንደዛው ነው። ጠንካራ ሆና ልጆቿን፣ ቤቷን፣ ህይወቷን በቃ ሁሉም ነገሯ ሀብቷን ስታሟላ ጥሏት ሄዶ እንኳን እንኳን ሆኖ ከሆነ እኮ ተመልሶ ድጋሚ ይመጣላት። ያም ሆነ ይህ ግን ሴቶች የሆነ ነገር በተፈጠረ ጊዜ መውደቅ የለባቸውም የሚል ነገር ያስተምራል ብለው ብዙዎቹም እንደ ማስተማሪያም ያው እያወሩ ነበረ ማለት ነው በስዋ። እንግዲህ በአጠቃላይ ግን ያው በጣም ነው ደስ የሚለው። ልጅ ሁሌም ይኑር፣ ሁሉም ትዳር የያዘ በሙሉ እንግዲህ ፈጣሪ ልጅ ይስጠው ማለት ነው። ምክንያቱም ልጅ ቢቸግር መከታ ይሆናል። የፈለገ ቢሆን ጥሎ አይጥልም ማለት ነው። አንዴ ባይረዳ በሌላ ጊዜ አንድ ወጣት ፈታ አሳስተውት እንኳን ለቤተሰቡ መልካም ባያደርግ እንኳን የሆነ በችግር ቀን ሊደርስ ይችላል፣ እና ደስ ይላል። ትዳር የሚይዝ በሙሉ ያው ፈጣሪ ልጅ አይከልክለው፣ ልጅ ይስጠው ማለት ነው። ሌላ የተወለደም ልጅ ደግሞ እናት አባቱ እንዲ የሚያስታርቅ አንድ የሚያደርግ እንጂ አንዳንዴ ለምን ወለድኩት ሁላ ተብሎ የሚባል አይነት ልጅ ራሱ ብዙ ቤተሰብ በልጁ ሁሌ የሚሰቃይ ይኖራል። ነገር ግን ልጅ ፈጣሪ ሲሰጥ ደግሞ የተሟላ አቅሉንም ስነ ምግባሩንም የተሟላ ይስጥ ማለት ነው። እና የገኔ ልጆች በጣም ጎበዝ ናቸው። ለምን እናት አባታቸውን ማስታረቅ ላይ በጣም ትልቅ ሚና ነበር ሲጫወቱ የነበሩት ማለት ነው። ከትልቋ ጀምሮ እስከ ትንሹ ድረስ ማለት ነው። እና እነሱም የምኞታቸው ስለተሳካላቸው ደስ ይላል። ማንኛውም ልጆች ወላጆቻቸውን አንድ ሲሆኑላቸው፣ ሲዋደዱላቸው ማንኛውም ልጅ ይደሰታል እና እጅግ በጣም ልጆቹም እንኳን ደስ አላቸው ማለት እፈልጋለሁ። እንግዲህ መጨረሻው ያማር ያርግላችሁ። በትዳር ላይ ለሚኖር በሙሉ ደግሞ ፍቅር፣ ሰላም፣ አንድነት መተሳሰብን ደግሞ አላህ ለሁሉም ይወፍቀውን አለሁኝ። ኢትዮጵያ ሀገራችን ሰላም ያድርግልን። ሁሉም ኢትዮጵያ እንደነሱ እንደዚህ ፈገግ ትበል።